ሰላም ጤናና ክብር በተገኛችሁበት ቦታ ይሁን እያልን እንመኝላችኋለን። አዋዋላችሁ ቆንጆ እየነካችሁት ብሩክ ይሁን እያልን የምንመኝላችሁ ቤተሰቦቻችን፣ እነሆ የአሰብ ፕሬስ የዜና ሰዓት ደርሷል። አሰብ የኢትዮጵያ ነች የሚል አስተያየት እያስቀመጣችሁ የተመራረጡ መረጃዎቻችን ተቋዳሽ ሁኑ። ወደ መረጃዎቹ ገባን። የአስመራው የኋሊት ተጓዥ የ21ኛው የኤርትራውያን ጸረ ስልጣኔ ማነቆ የሆነው ኢሳያስ አፈወርቂ አሁንም ፍርሃት ያዘለ ጩኸቱን ቀጥሎበታል። በኢትዮጵያ መንግስትም ሆነ በኢትዮጵያውያን ዘንድ የተነሳውን የወደብ ጥያቄ ተከትሎ በሀገሪቱ ብቸኛ የኢንተርኔት ተጠቃሚ በሆነው አማካሪ በኩል ፍርሃቱን ሲያሰራጫሯል። እጅግ ውድና ዘመናዊ የኢትዮጵያ ድሮኖች በአሰብ በኩል እያንጃበቡ ነው ያለው አማካሪው፣ አሰብንም ሆነ ምጽዋን አሳልፈን አንሰጥም የሚል ጸረ ሕዝብ የሆነ ሀሳብንም በማሰራጨት ላይ መሆኑ ል አሰብ ፕሬስ ይህንን የተመለከተ ዝርዝር መረጃ ይዛለች። በቤንሻንጉል ጉሙዝ ክልል በመተከል ዞን ቡለን ወረዳ ኮዢ በተባለ ቀበሌ የኦሮሞ ነጻነት ሰራዊት አባላት ናቸው የተባሉ ታጣቂዎች ቀዳሜ ህዳር 13 ማለዳ ላይ በፈጸሙት ጥቃት ሕጻናትን ሴቶችንና አዛውንቶችን ጨምሮ ከ20 በላይ ሰላማዊ ሰዎችን እንደገደሉ ተገልጿል። ሌላኛው የአሰብ ፕሬስ የሰዓቱ መረጃ ነው። እስራኤል የኢትዮጵያን የባህር በር ጥያቄን ለመመለስ ከጎናች ሆነኛለች። ኢትዮጵያ በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እስራኤል ሙሉ በሙሉ ትደግፋለች። ይህንን ያሉት በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ ናቸው። የአሰብ ፕሬስ ሌላኛው አንኳር መረጃ ነው። በሌላ መረጃም የፌዴራል አቃቤ ሕግ በቀድሞ የሰላም ሚኒስቴር ዴታ ታዬ ደንዳ ላይ ሶስት አዳዲስ ክሶች መመሰረቱን ገልጿል። ውድና የተከበራችሁ የቻናላችን ቤተሰቦች እነዚህና መሰል አጫጭር መረጃዎችን ይዘናል። እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የአስመራው የኋሊት ተጓጅ የአንደኛው የኤርትራውያን ጸረ ስልጣኔ ማነቆ የሆነው ኢሳያስ አፈወርቂ አሁንም ፍርሃት ያዘለ ጩኸቱን ቀጥሎበታል። በኢትዮጵያ መንግስትም ሆነ በኢትዮጵያውያን ዘንድ የተነሳውን የወደብ ጥያቄ ተከትሎ በሀገሪቱ ብቸኛው የኢንተርኔት ተጠቃሚ በሆነው አማካሪው በኩል ፍርሃቱን ሲያሰራጭ አሯዋል። እጅግ ውድና ዘመናዊ የኢትዮጵያ ድሮኖች በአሰብ በኩል እያንጃበቡ ነው ያለው አማካሪው አሰብንም ሆነ ምጽዋን አሳልፈን አንሰጥም የሚል ጸረ ሕዝብ የሆነ ሀሳብንም በማሰራጨት ላይ መሆኑ ተገልጿል። በየጊዜው የኢትዮጵያን የመሳሪያ አቅም የሚገመግመው የአስመራ የአዛውንቶች ስብስብ ደፍሮ ጦርነቱን መጀመር ቢከብደውም የተለመደ ዛቻውን ከማሰራጨት ግን አልተቆጠበም። በስድስት ዓመት አንድ ጊዜ ልብስና ጫማዎችን የሚቀይሩ የከሱና የመነመኑ ወታደሮቹን በአሰብ በኩል እያሰማራው ኢሳያስ አፈወርቂ በኢትዮጵያዊዋ ቡሬ ከተማ ያለውን ወታደራዊ እንቅስቃሴ በርቀት በመታዘብ ነው፣ በፍርሃት እየተናጠ ያለውም ተብሏል። ኢትዮጵያ ዘመናዊ ሚሳይሎቿን ደቅናብናለች በሚል የአስመራ ጎዳናዎቹን ወታደራዊ ቅስቀሳና አፍናጭና የተፈናነቀው የኢሳያስ አፈወርቂ አስተዳደር በኤርትራውያን በኩል ከወትሮም የተለየ ተቃውሞ እንደገጠሙ ተረጋግጧል። በውጭ የሚኖሩ ትውልድ ኤርትራውያንንና ኢትዮጵያውያንን ተቃውሟችሁ ሰልፍ ውጡልኝ በሚልም ተቀባይነት ያላገኘው ኢሳያስ አፈወርቂ ምስለኔ የምክር ቤት አባላቱን ሰብስቦ ኢትዮጵያ ድንገት ልትወረን ትችላለች፣ የተሻለ ጥንቃቄ ማድረግ አለብን በሚል እየወተወተ እንደሚገኝም የተሰማው ለሚሊዮን ኤርትራውያን ስደትና ድህነት ምክንያት የሆነው ኢሳያስ በጃንሆይ ጊዜ የተሰሩ መሰረተ ልማቶችን አዝላ የቀረችውን አስመራን ወደ ልማት ከመውሰድ ይልቅ አሁንም የጦርነት ነጋሪት እየጎሰመ ይገኛል። ስሟ ብቻ የቀረጨዋን ጸሀዳዋን አስመራን በጣት የሚቆጠሩ መኪኖችን እያየች እንድትውል ያደረገው ኢሳያስ አዲስ አበባ ከተማን በማየት ሰውነቱ ከመራመድ ውጪ ምንም አይነት የልማት እንቅስቃሴ እንደማያደርግም ይገልጻል። ከ1885 ጀምሮ ኤርትራን ያለማንም ጣልቃ ገብነት እያስተዳደረ ያለው አምባገነኑ ፕሬዚዳንት በኢትዮጵያ ወታደራዊ በላይነት እንደተወሰደበትም በይፋ መናገር መጀመሩን የአሰብ ፕሬስ ምንጮች ገልጸዋል። ይህ በእንዲህ እንዳለ በቤንሻ ቤኒሻንጉል ጉሙዝ ክልል በመተከል ዞን ቡለን ወረዳ ኩዚ በተባለ ቀበሌ የኦሮሞ ነጻነት ሰራዊት አባላት ናቸው የተባሉት ታጣቂዎች ቅዳሜ ህዳር 13 ማለዳ ላይ በፈጸሙት ጥቃት ህጻናትን ሴቶችንና አዛውንቶችን ጨምሮ ከ20 በላይ ሰላማዊ ሰዎችን እንደገደሉ ተሰምቷል። የሁለት ቤተሰቦች በርካታ አባላት ቤታቸው ውስጥ እንደተገደሉ እንደሚያውቁ አንድ ዓይን እማኝ ነግረውናል። ሌላ ምንጭ ደግሞ የሟቾች ቁጥር ከ20 እስከ 30 ሊደርስ እንደሚችል ገልጠው በጥቃቱ የቆሰሉ ሌሎች ዘጠኝ ሰዎች ወደ ቡለን ሆስፒታል እንደተወሰዱ ጠቁመዋል። የታጣቂ ቡድኑ አባላት ጥቃቱን ፈጽመው ከአካባቢው ሲወጡ መንገድ ላይ በተሽከርካሪ ሲጓዙ ያገኛቸውን 16 ሰዎች አግተው መውሰዳቸውን መረዳት ተችሏል። የዞኑ ዋና አስተዳዳሪ አትንኩት ሽቱ ታጣቂ ቡድኑ ጥቃቱን እንደፈጸመ የተናገሩ ሲሆን የወረዳ አስተዳደር ጽሕፈት ቤት ጽንፈኛ ሲል የጠራው ቡድን በሰላማዊ ነዋሪዎች ላይ አሰቃቂ ጥቃት መፈጸሙንም ዛሬ በማህበራዊ ትስስር ገጾች አረጋግጧል። በሌላ ተያያዥ ዜናም በመተከል ዞን የዳንጉር ወረዳ አስተዳደር የወረዳው ሚሊሻ ጽሕፈት ቤት ኃላፊ ኢንስፔክተር ድ ጀለሜሳ ጸረ ሰላም ኃይሎች ቅዳሜ ዕለት በፈጸሙ ጥቃት እንደተገደሉ በማህበራዊ ትስስር ገጽ አስታውቋል። የሚሊሻ ጽህፈት ቤት ኃላፊው በጥቃቱ የተገደሉት ከሌሎች የጸጥታ አካላት ጋር በመቀናጀት በአካባቢው የሚንቀሳቀሰው ጽንፈኛ ኃይል የሚፈጸመውን ጥቃት በመመከት ላይ ሳሉ እንደሆነ የወረዳው አስተዳደር ገልጧል። በሌላ መረጃም የፌደራል አቃቤ ህግ በቀድሞው የሰላም ሚኒስትር ዴኤታ ታዬ ደንደዓ ላይ ሦስት አዳዲስ ክሶች መመስረቱ ተሰምቷል። አቃቤ ህግ በታዬ ላይ አዲስ ከመሰረታቸው ክሶች መካከልም አንዱ የህወሓት ኃይሎች በ2013 ዓ ም በመከላከያ ሰራዊት ሰሜን እዝ ላይ በፈጸሙት ጥቃት ዙሪያ ተከሳሹ ሐሰተኛ መረጃና ፕሮፓጋንዳ አሰራጭተዋል የሚል እንደሆነ የታየ ጠበቃ አበራ ንጉስ ተናግረዋል። ሌሎች ሁለት ክሶች ደግሞ ከጸረ ሰላም ኃይሎች ጋር በማበር መንግስታዊ ስርዓቱን በኃይል ለማፍረስ ማሴርና ድጋሜ ከመታሰራቸው በፊት ሆርን ኮንቨርሴሽን ለተሰኘ የበይነ መረብ ጣቢያ በሰጡትና እስር ላይ ሳሉ በሶስት ክፍሎች በተላለፈው ቃለ ምልልሳቸው የአገርን ደህንነት አደጋ ላይ የሚጥል የተሳሳት መረጃ አሰራጭተዋል የሚል መሆናቸውን ጠበቃቸው ተናግረዋል። ፍርድ ቤቱ በአዳዲሶቹ ክሶች ላይ የተከሳቹን መልስ ለመስማትም ለህዳር 23 2018 ዓ ም ተለዋጭ ቀጥሮ መስጠቱ ተረጋግጧል። በሌላ መረጃ እስራኤል የኢትዮጵያን የባህር በር ጥያቄ ለመመለስ ከጎናችሁ ነኝ አለች። ኢትዮጵያ በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እስራኤል ሙሉ ለሙሉ ተደግፋለች። ይህንን ያሉት በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ ናቸው። ኢትዮጵያ ለኢኮኖሚዋ ለሉዓላዊነቷና ለደህንነቷ የባህር በር እንደሚያስፈልጋት እስራኤል ታምናለች ያሉት አምባሳደር አብርሃም ንጉሴ እስራኤልም ኢትዮጵያ ለምታደርገው ጥረት በዲፕሎማሲያዊና በሰላማዊ መንገድ ከኢትዮጵያ ጎን ናት ብለዋል። ሁለት ሀገራት የአንድ ሳንቲም ሁለት ገጽታዎች ናቸው ያሉት አምባሳደር አብራም ሁለቱ ሀገራት ጥንታዊና ልዩ የሆነ የብዙ ዓመታት የዲፕሎማሲ ግንኙነት ያላቸው መሆናቸውን ጠቅሰዋል። በዚህኛው ዘመንም ሁለት ሀገራት የሚተባበሩና የሚረዳዱ ናቸው ብለዋል። ይህንን ደግሞ በዓለም አቀፍ መድረክም በተባበሩት መንግሥታት ድርጅት ጭምር እስራኤል ኢትዮጵያን ትደግፋለች፣ ኢትዮጵያም እስራኤልን ትደግፋለች ካሉ በኋላ ይህ መደጋገፍ ግን በኢኮኖሚውም በጤናውም በግብርናውም ያለ ነው ብለዋል። የእስራኤል ምክር ቤት አባል ጸጋ ፋንታሁን የኢትዮጵያ የባ የባህር በር ጥያቄን በተመለከተ ሲናገሩ ኢትዮጵያ የባህር በር ጥያቄዋን በሰላማዊና በዲፕሎማሲያዊ መንገድ የማግኘት መብቷ እየተጠበቀ ነው ብለዋል። በእስራኤል የኢትዮጵያ አምባሳደር ታዬ በበኩላቸው በእስራኤል በኩል ኢትዮጵያ የባህር በር የማግኘት ጥያቄዋን የመቃወም አዝማሚያ እንደሌለ አንስተዋል። ኢትዮጵያ እንደገና መለሳ ወደ ቀይ ባህር ጠረፍ ብትመጣ አንደኛ ወዳጅ ሀገር ናት፣ በተጨማሪም እስራኤል የኢትዮጵያን የመግቢያ በር አድርጋ ስለምትመለከታት ከሌሎች የአፍሪካ ሀገራት ጋር ያላትን ግንኙነት ለማጠናከር እንድታግዛት ትፈልጋለች ብለዋል። በሌላ መረጃም የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ የትራምፕ አስተዳደር ጦርነቱን ለማቆም ያቀረበው የሰላም እቅድ ትልቁ ችግር ሩሲያ በኃይል የያዘቻቸውን ግዛቶች በህግ እውቅና ሰጡ የሚለው ነጥብ መሆኑን ሰኞ ዕለት ገለጹ። የአሜሪካና የዩክሬን ባለስልጣን ቅዳሜና እሁድ በስዊዘርላንድ ጄኔቫ ተገኝተው ዋይት ሀውስ ባቀረበው ባለ 28 ነጥብ የሰላም እቅድ ላይ ተወያይተዋል። ፕሬዚዳንት ዶናልድ ትራምፕ በምስጋና ቀን ስምምነት ላይ ለመድረስ እየገፉ ሲሆን እቅዱ የመጨረሻ አይደለም ብለዋል። በንግግሩ የተሳተፉት ሌሎች የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በጣም ትርጉም ያለው መሻሻል መታየቱን ገልጸው ነገር ግን ገና የሚቀሩ ስራዎች አሉ ብለዋል። ፕሬዚዳንት ዘለንስኪ በበኩላቸው ለስዊድን ፓርላማ ባደረጉት ንግግር የአሜሪካን ቅድ ቁልፍ ነጥብ አጥብቀው ተቃውመዋል። ፑቲን የሰረቀውን መሬት በህግ እውቅና እንዲያገኝ ይፈልጋል። ዋናው ችግር ይህ ነው ሲሉም ተናግረዋል። የዩክሬን አምባሳደር ኦልጋ ስቴፋኒ ሺናም ይህ እቅድ ስለ ፍትህ ሳይሆን ጦርነቱን ስለማቆም ብቻ ነው ሲሉ ሀገራቸው ሁሉንም ነጥቦች እንዳልተቀበለች ገልጸዋል። ይህ በእንዲህ እንዳለ የሩሲያው ፕሬዚዳንት ፑቲን ከዚህ ቀደም እቅዱ መሰረት ሊሆን እንደሚችል ገልጸው ዩክሬን እምቢ ካለች ግን ሩሲያ ተጨማሪ መሬት እንደምትይዝ አስጠንቅቀው ነበር። የክሬምሊን ቃል አቀባይ ዛሬ እንዳሉት ሩሲያ በጄኔቫ የተሻሻለውን ሰነድ እስካሁን ይፋ አልተቀበለችም። የሰላም ንግግሩ በሚካሄድበት ወቅትም በዩክሬን ካርኪቭ ከተማ በደረሰ የድሮን ጥቃት አራት ሰዎች ሲሞቱ 13 ሰዎች መቁሰላቸውን የዩክሬን ባለስልጣናት አስታውቀዋል። ክቡራትና ክቡራን የአሰብ ፕሬስ ቤተሰቦች መረጃዎቻችንን እስከ መጨረሻው ስለተከታተላችሁ እናመሰግናለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ አዳዲስና ትኩስ መረጃዎቹን ማግኘት ትችላላችሁ። በሌላ መረጃ በሚቀጥለው ቪዲዮ እስክንገናኘም በያላችሁበት መልካም ጊዜ ተመኛል።